ያ ከብርቁ ስር የማይጠፋው ውሻ ታሟል አሉ። እውነት ለአጩን እያዝረበረበ ምን እያለ ነው? እና ምኑን ተረፍን አንተዬ? ምኑን ተረፍን እንጂ አለቅን እንጂ አለቅን እንጂ። አሁን እኮ አስመረምሯለሁ ብዬሽ በሙሉ ነው እንጂ አነካክቶንህ ይዤው እሄዳለሁ። አስመረምሯለሁ ብዬሽ ነበር ወስጄ። እና ምን አሁን ነው ወይ የሚል ነገር ቀደም ብለህ አትነግረኝም ወይ እ መቼ አወኩህ? እኔም ድንገት እኔ እኮ የሰማሁት ዝናልም፣ ድንገት እኮ ነው የሰማሁት ድንገት ነው የሰማሁት። እና እየታባት የለብኝ አሁን

አለማየው ማ የለም፣ ከተማዷል ከተማዷል። የቦታውን ጉዳይ ላይ አስፈጽህ ዲናውን ቀልድ ነው መሰል ምን ነበር ነገር። በጣም ቀኑን እያረዘማችሁ ነው። እሺ አሁን ይመጣል አይመጣም እያለ ሌላ ቀን አወቀዋለሁ። እንትን ያ ታገኘሽ ግን የእያለ እዛ ዘይት ወይ አጎት ታገኘሽ እኔ እኮ ዘላለም ጠዋት ተነስቼ ወስጃ አስመረምሮ አለው አሳየው አለው ብዬ፣ ምን በየት ሂድ በየት ሂድ ብሎ ታ ነገር የሚቆጠር ነገር ነው ከልጆች ታገዋለሽ የእውነትሽ ነው ምናምን ነው የሚልሽ። እኔ የምልሽ እኔ የምልሽ ደግሞ ቃልቼ ኪዳን እንትን ልልሽ እንጂ በአንገት ማተብልሰልልሽ እንጂ እና ምንድን ነው እጅ ነው የሚደረግ ቀለበት ያበዋለ ነገር ነው አምጥቼ የማደርግልሽ ቀለብ አበርኩህ፣ ይሻለን እና ወደ ትንንት ምን አውቅልሀለሁ፣ ምን ላደርግ ነው የምትከትልህ? አሁን ደግሞ ያችን እንትናን ማነው ልጅህን፣ እባክህን ኧረ ቶሎ ዛሬ

እስቲ አረ ቤት አባት ያርግ ልጅ ቆየኝ ማቆ ያውልህ ነው አ አለማየሁ እሱ አረ አይ ሁሉንም ላባዬ ይናገራሉ። አዎ ተናገሪና ከሆነ ጊዜ ማጥፋት

ውድ ሆነን አልል እኮ። አለማየሁ ምን ሆነ? ውድ ሆነናል። ብርቁ ከብሩ ጋር እናውራኝ እንድሰማ ሲላፋ ነበረ። ቢሻ ውሻ የለም። እሺ ምን አደረገው? ያ ብ- ውሻው ታሟል። ይኸውልህ ለአጥሩ ሁሉ ማዝረብረብ ጀምሯል። ምን አደረገው ነው የምልህ? ምን አደረገው ጋር ሲላፋ ስለሚውል በሽታው ይዞታል ማለት ነው። አሁን አጎትህ እየቆየ ነው የምንሄድ ከሆነ

አንዳይ ከንዳና አይደል እንዴ? ወደ መፍትሄ እኮ አለ። የምን ቀር የምን ቀር ያለው መፍትሄ አለው ህክምና አለው። እኔ ወስጃ አስመረምረዋለሁ ብዬ እኮ ነው ገና። የዛ በሻ ህክምና ችግር የለም ባይመረመርም መፍትሄ አለው። የምን መርፌን መንተን ነው መፍቴ ነው ምን አይሶስ ህክምና አለው። የተጠረ ውሻ ህክምና አለው። ውሻው ነው የሚታክም እኔና ልጁ ልጁን ነው ምን ልጁን አሁን ፈልገን እናገኘውና ሰሮ ሰርሳይዝ ባጭሩ እንትን ማለት ይቻላል ወይኔ ወይኔ እንዴት አባቴ ይሻለኛል? እንደም ይላል። አይና ሂድ። እንደዚህ አይነት እኮ ወፈር ያለ ሆኖ ቀጠን ብሎ እዚ እዚ እንትን ያለው

ስንጋባ ነው ምን ስም ብያለ እንዴ? ስማ ብለሽኛል። ግን እንጆ ብትሲሚኝ እንጆ አረግዛለሁ አላረግዝም የሚሉ ለመሞከር ነው እንጂ ለአጩን እንትን ይላል፣ ያዘረበረባል እንደዚህ ጆሮን ያቆምና እንደዚህ እንደዚህ እያለ ነው የሚለው። ዛሬ ትናንት ነገረኝ። ትናንት ነገረኝና ብርቁ ከውሻው ጋር አልተገናኝም። ዛሬ ምናምን አለኝ፣ እናስገባሁት አስገባው ዝም ብዬ እኔ። አሁን እኮ ይኸውልህ ዛሬ ስለተነሳበት ነው እንጂ ውሻው እኮ ይኸውልህ ሳይነሳበት በፊት ቢነካካም በሽታው ሳይገለጥ በፊት ተነካክቶትስ ቢሆን ይዞትስ ቢሆን ምን ታውቃለህ? አሁን ስንት ሰዓት የተለያያችሁ ከብርቁ ጋር? ከብርቁ ጋር ጠዋት ተነስቶ ብን ብሎ ጠፋብኝ። የት አካባቢ ይሆን? እኔ ምን አውቃለሁ? እኔ ወዴት እንደገም ለካናገኘው እና ወደ መፍቴ ነው ሰደው አሁን እና ወዴት ይሄዳል አሁን እንደ ብድዬ እየጮክስ ተበታለ እንዴ ያኔ እርኩበት ያልገባሁበት ጉድጓድ የለም። አለማየሁ ደግ ነው አንዲስ

ወዴት ወዴት ሄደህ ነው? ጧት ወስጄ አሳያለሁ፣ አስመረምራለሁ ብዬሽ አልኳል ነበር። ወዴት ሄደህ? ወይኔ ልጅ፣ ወይኔ ልጅ፣ ወይኔ ልጅ፣ ወይኔ ልጅ ነው

ወሮ ወጎ ወጎ እናንተ ራሱ ወ ወጋለ ውሻው ካንተ ጋር አይደለም። ይሉ መካን በመች ካንተ ተለይቶ ያውቃል? ብርቁ ውሻው እና እኔ የምሽነከኝ ወሮ ወሮ ሰሞኑን ካንተ ጋር አይደለም ሲላፋ ይኸው እና ሲላፋማ ይውላል። ግን ከብት መልስልኝ ሲለው እራሱ እሺ አይ ብርቁ አንገላታኝ እያለ ነው የሚመልስልኝ። እና ቆይቷል፣ ታሙ ቆይቶ እንኳንስ በምን ይታወቃል? አሁን እኮ ነው ለአጩን ማዝረብረብ የጀመረው። እኔ እንጃ እኔ ላጭ የለውም ነበር እኔ ሲል እኮ አጨለውም ጀር ጀምሮ እኮ እንደዚህ እየው እኮ አለቀታው። ቆይ ብርቁ ቆይ፣ አሁን ወስጄ አስመረምርሃለሁ። አሁን ከማንም ጋር አልተነካክር መርፌ አልወጋም፣ ከማንም ጋር አልተወጋም። አይደለም አይደለም፣ በምራቅህ ነው ምራቅ ብቻ ነው የምትሰጣቸው። ሰውዬው፣ ከሰው ጋር ተነካክተሃል። እጀጋደ ነበርል እና ዘላለም ጋር ሰላም ተባባላችሁ ሆን እና ሰላም አልከት? ጨበጥኳት እንዲህ አትሰሚኝ ምናምን አለች። እና አሁን የት ነው ያለች? እቤት፣ እቤቷ፣ እቤቷ። እኔ እንጃ እኔ ጋር ነው መሰለኝ። ጠቅላላ ታመዋለህ እንጂ፣ ጠቅላላ ተይዘዋለህ፣ ታመዋለህ። እንዲህ ተይዘዋለሁ እንጂ አሁን ምንድን ነው የሚሻለኝ አሁን? ተጣልተናል አያ ጠበቡ ዘንድ። ከኔ ጋር አልተጣላም። አያ ጠበቡ ከእኔ ጋር አልተጣላም። ብርቁ፣ አሁን ከሰው ጋር ሰላም እንዳትባባል። ሚስትህ እቤት ነው የገባች። እሷ አባቷ የለም ግን የለም። እቤት እቤት የለም አያ ጥበቡ ጋ ቤቱን ታውቀዋለህ አይደል? ምራኝ ምራኝና፣ ህድግባ አብረን ነው አብረን ነው። እኔ ኳራ ኳራ። ቆይ ቆይ ቆይ ቆይ ብርቁ ብርቁ ቆይ ቆይ ቆይ ቆይ ቆይ ብርቁ ቆይ ቆይ ቆይ። እየውልህ አሁን አንተ ፊት ፊት ትሄዳለህ። ምን ጠላህ? ምን እንዴት? አልጠላህ ብርቁ መቼም እንደማልጠላ አልጠላህ ታውቃለህ። አንተ ያው እንዴ ነው የምትለኝ? እየውልህ ምናልባት ከውሻው ጋር ስለምትጫወት ምናልባት ካለብህ ወደ እኔም እንዳይመጣ ነው እንዳይፈብኝ። ውሻው አልለመደህም እንዴ? አለመደ። አልለመደኝም። አሁን ይኸውልህ አንተን ከነካህ ውሻው ይበላኛል የሚመስለው። አይደለም አንተ ፊት ፊት። መርፌ የለም እኮ አያጠባቡ